አረቦች እንደዚህ አይነት አስቂ ነገር ሲያዩ ጀበል ኢድ ነው የሚሉት። ይቺ ምስኪን ጀበተል ኢድ አለ ራሳሀ ሸራ አድርጋችሁ አድርሱላት ወገናችን። የኔ አያቴ ዩሱፍ፣ በአንቺ ቋንቋ ዮሴፍ ነው ስሙ።

ያለው እንደውም፣ አንዲት ሰለምቴ የጎንደር ልጅ አለች ወንድሟ የኦርቶዶክስ ሃይማኖት ሰባኪ ነው እና ሰለማ ሶስት ልጅ ይዛ ቤተሰቦቿ ጋ ሲቸግራት ስትሄድ ጎንደር ወይ ወደ ኦርቶዶክስ ተመለሺ፣ ካልሆነ ወንድምሽም ሰባኪ ነው ኦርቶዶክስ ነው፣ እንዳለ የጎንደር ህዝብ እንደሚታወቀው መሳቂያ መሳለቂያ ታረጊናለሽ ብለው ሲጠይቋት እኔ ወደ ኦርቶዶክስ መመለስ አልፈልግም ስትላቸው አባራሯት እና ሲቸግራት ሲርባት ቤተሰቦቿ ሲያባርሯት ሶስተኛው ልጅ ህፃን ነበርና ከመጀመሪያ ልጇ ጋ ተመካከሩ አለች። ሴቷም ልጅ ያው እሷም ሆነው ሆኖ ሶስቱን ይመካከራሉ። እኛ ጋ አብሮ በራክ የሚሞት እንጣለው ህፃኑ ልጅ ብለው ይመካከራሉ። ግን ይጥሉት ትፈልገው አልቻ አላስቻ አላተም የእናት ኮድ እና ወስዳ ታሳድገዋለችና ልጁ ምን ብላ ነው ስም ያወጣችለት? ዮሴፍ ብላ ነው ያወጣችለት። እንደዛም ብላ ያወጣችበት ምክንያት ምንድን ነው? በነብዩ ዮሴፍ ላይ የአላህ ሰላም በሱ ላይ ይሁንና ወንድሞቹ ዮሴፍን ለመጣል ተመካክረውበት ነበር፣ እና እናትና ልጅ በልጅ ላይ ተመካክሬበታለሁ አለሁ ሚስ ልጥለው ብዬና ዩሱፍ አልኩት ብላ ተናግራለች። በዚያው አጋጣሚ ይህም ብቻም ሳይሆን ጎጃሚዎችና ጎንደሬዎች ሙስሊሞች ስማቸው እንዳለ የነብያት ስም ነው። ዮሴፍ ነው፣ ኢሳ ነው፣ ኢየሱስ ማለት ነው፣ ሙሐመድ ነው፣ ዓለይሂ ሰላቱ ወሰላም፣ እስማኤል ነው፣ ዘከርያ ነው፣ ዳውድ ነው፣ ዳዊት፣ ሰለሞን ነው፣ ሱለይማን በቃ እንዴት ደስ ደስ እንደሚል የጎንደር እና የጎጃም ልጆች ስማችሁ ኢሳ ዘከርያ ሱለይማን የሆናችሁ እስኪ ኮሜንት ላይ ጻፉልኝ። ዩሱፍ የሆናችሁ ማለት ነው እስኪ ጻፉልኝ። ወገናችን የኢትዮጵያ ሙስሊሞች ስለማያነቡ ልጆቻቸውን ዮሴፍ የማይሉት ላልሹ ኦርቶዶክሶች አያነቡም የተባለውን ነው። አንተ ተሽኛ ጋር የጫንሽው አሁናችን እንደ አንድ ኦርቶዶክስነት መጽሐፍ ቅዱስን ብታነብ ኦርቶዶክስ አትሆኝም። መጽሐፍ ቅዱስ ላይ ኦርቶዶክስ የሚል የለም። መጽሐፍ ቅዱስ ላይ የኦርቶዶክስ ዶግማና ቀኖና የለም። ምናልባት እንደው ጫፍ የኦርቶዶክስ ዶግማና ቀኖና ዶግማው ማጭራሽ የለም፣ መጽሐፍ ቅዱስ ላይ አንዳንድ ቀኖና፣ ያው ቀኖና ብሎ ማለት ህግ ነው። አንዳንድ ህጎችን ብሉ ኪዳን ላይ ፍለጠው፣ ቁረጠው፣ እግዚአብሔር የርጉዝ ወድ ቀዳለው፣ ህፃናትን እጨፈጭፋለሁ ያሉትን እነዛ እነዛ መሰረት አድርገው ነው የቀነኑት ቀኖናውን ህግ ያወጡት እንጂ የኦርቶዶክስ ዶግማ መጽሐፍ ቅዱስ ላይ የለም። ስለዚህ ለእናንተ ነው ብታነቡ የተባለው እንጂ ሙስሊሙ ማህበረሰብ ባያነብ እንኳን የእስልምና ሃይማኖትን ዶግማ ቁርአን ላይ ያለውን ነው የያዘው እንጂ እንደ አንቺና እንደ ህዝብሽ መጽሐፍ ቅዱስ ላይ የሌለ ዶግማ ይዞ አይኖርም። አይ ቲንክ የኦርቶዶክስ ዶግማንና ቀኖና ራሱ አታውቂም ብዬ ነው የምገምተው። እና እንደው ራስሽ እንደዚህ ላትጂ ብሄድ ያለ ነው ምንድን በመጨረሻ የምነግራቸው ምንድን ነው ለጎንደር ሙስሊሞች መታሰቢያ የሆነ ዘንድ የጎንደር ሙስሊሞች ጥበብ አላቸው። ያው እኔ ጥበብ የለኝም ታውቃላቸው። የአገር ባህል ልብስ የለኝም ገዝቼ አላውቅም እስካሁን። ለጎንደር ሙስሊሞች መታሰቢያ የሆነ ዘንድ የጎንደር ሙስሊሞች የሚሰሩት የታወቀ ጥበብ ያገር ባህል ቀሚስ አለ። እሱን መግዛት እፈልጋለሁ። ሳኡዲ ላይ የሚሸጥ ካለ ንገሩ ይገዛለሁ። እና የጎንደር ወንድሞቻችን በስደት ላይ ያሉት የታወቀ ነው። ጎጃም፣ ጎንደር፣ አክሱም፣ ትግራይ በላሊበላ የሚገኙ ወንድሞቻችን ያው ሁልጊዜ በስደት ነው የሚኖሩት፣ ከአጼው ዘመን ጀምሮ አሁንም ስደታቸው አላ በቃ አላ ስደታቸውን እንደ ሰማዕትነት እንደ ጽርቅ ይቁጠርላቸው አላ የጀነት ያደርጋቸው ጠንካራ ላ ያደርጋቸው ነው ምለው ለጎንደር፣ ለጎጃም፣ በአክሱም፣ በላሊበላ ለምትገኙ ሙስሊም እህት ወንድሞቻችን እንደዚሁም በሌላ አካባቢ ያላቸው አናሳ ሙስሊሞች ከሀዲያን ስደት የሚደርስባቸው